ሰላም ሰላም ቤተሰብ፣ እንዴት ናችሁ? ሰላም ናችሁ ወይ? አለውን እግዚአብሔር ይመስገን። እናንተን በያላችሁበት ሰላም ፍቅሩ ይብዛላችሁ። ዛሬ ሀይሚና ብሩኬ እንግዲህ ምንም ነገር መስማማት ምንም አልቻሉም። ምንም ነገር ሁለቱ ሊግባቡ ሊስማሙ ምንም ነገር አልቻሉም። በጣም በሚያሳዝን ሁኔታ ማለት ነው። ውስጣቸው የገባ ሰይጣን ሊወጣ አልቻለም። እነዚህ ሁለቱ ልጆች መጥተው ሶሲ እና ዳኒ የሚባሉ በጥብጠው በጥብጠው በጥብጠው ጥለዋቸው ሄዱ። እኔ ሁለቱ እንኳን ሲገናኙ ይግባባሉ፣ ሁለቱ ሲገናኙ ይስማማሉ ብዬ አስቤ ነበረ። በጣም በሚያሳዝን ሁኔታ አሁንም ቢሆን መግባባት ምንም አልቻሉም፣ ምንም ሊግባቡ አልቻሉም። በጣም ያሳዝናል። እኔ እንጃ ብቻ እግዚአብሔር ሰላሙን ያውርድላችሁ በመሀከላችሁ ፈጣሪ ይግባ። እኛ የእናንተን መገናኘት እናንተ ሰላም መሆን የእናንተ አንድነት ነው እኛ የምንፈልገው። ስትጣሉ ማየት አንፈልግም። በቃ ይበቃናል። ሰላም አውርዱ። በጣም ከምንም በላይ ሌላችሁም ወደው ነገር ከምንም በላይ ኦዲንሱን በጣም እያስጨነቃችሁ ነው። በጣም ከሚባለው በላይ በጣም ኦዲንሱን እያስጨነቃችሁ ነው። በቃ ለመግባባት ሞክሩ፣ ለመስማማት ሞክሩ። አንዳችሁ ለመሸነፍ መኩሩ። አንተም ተናደህ እሷም ተናዳ፣ አንተም ግንፍል ብለህ እሷም ግንፍል ብላ እንዴት ትግባባላችሁ? ቢያንስ እንኳን አንዳችሁ ልትሸነፉ ይገባል። አሁን እዚህ ጋር አንተም በጣም ተናድሃል፣ እሷም ተናዳለች። እሷ እኔ እንዳየዋት ከሆነ አመጣጧ ያለውን ነገር በስነ ስርዓት እንድታስረዳት ነበረ። የእሷ አመጣጥ ብዙም ተናዳ አልነበረም፣ ደና ነበረች ግን አንተ መጥተህ ደግሞ ተረጋግተህ ማስረዳት አልቻልክም። በጣም ተናደህ በጣም በመጮህ ነው እየተናገርክ የነበረው። የአንተ ጩኸትና የአንተ ንዴት ደግሞ እሷን እንድትበሳጭ አድርጓታል። እሷም ተረጋግታ እንደመጣችሁ አልቀጠለችም። በዛው ተመልሳ እሷም እንደገና መጮህ ጀመረች። ሁለታችሁም ልክ እንደ ሕፃን ልጅ ስትጨቃጨቁ፣ ስትነዛነዙ መደባደብ ብቻ ነው የቀራችሁ በቃ ኒንቻ እንደዚህ አይነቱን ነገር እኛ ከእናንተ አንጠብቅም፣ እናንተ ላይም አያምርም። እንደዚህ አይነት ነገር እናንተ ላይ ፍጹም አያምርም። እናንተ የሚያምርባችሁ ፍቅር ስትሆኑ ነው፣ ስትስማሙ ነው የሚያምርባችሁ ማለት ነው። እና አሁንም ቢሆን ይሄ ነገር በቃ የሆነ ማብቂያ ልታበጁለት ይገባል፣ እዚህ ላይ ልታቆሙት ይገባል። በቃ በቃ ፍትሀል ጥፋትህን አምነሃል። ይቅርታ ጠይቀሃል። ሀይሚዬ ደግሞ ይቅርታውን መቀበል አለብሽ። በቃ ይበቃል። ከዚህ በኋላ አንዳችሁ ግዴታ ልትሸነፉ ይገባል እንጂ ጭራሽ እያጋጋላችሁ። በቃ ያለፉ አልፈዋል። በቃ ስህተት ነው፣ ስህተት ተሰርተዋል። ስህተት ሰርተሃል። አንተ እሷን አናዷታል። ስህተት ነው። በቃ በይቅርታ ሁሉንም ነገር ማለፍ አለባችሁ። በይቅርታ እኮ የማይታለፍ ምንም ነገር የለም። ማንኛውንም ነገር በይቅርታ ይታለፋል። ስለዚህ እናንተ ይቅር ለእግዚአብሔር መባባል አለባችሁ። ብዙ ነገር አልፋችሁ የለ እንዴ? ከዚህ በፊት እኮ ብዙ ነገር እያሳለፋችሁ ነው ወደፊት የመጣችሁት። አሁንም ነገር አሁንም ደግሞ ይሄን ነገር ማለፍ አያቅታችሁም። ትናንት ከባዱን አሳልፋችኋል። ዛሬም ይሄን ማሳለፍ አያቅታችሁንማ አያቀታችሁም እና ይህንን ነገር ማሳለፍ ይኖርባችኋል። እዚህ ጋር ልታቆሙት ይገባል። እኔ እንደኔ እኔ እንጃ የሆነ እናንተ ሁለታችሁ ተነጋግራችሁ ልትግባቡ፣ አንዳችሁ ለአንዳችሁ ልትሸናነፉ አልቻላችሁም። አንተ ምልህ ይዞሃል፣ እሷ ምልህ ይዟታል። በቃ እና በመካከላችሁ ሶስተኛ ሰው የግድ መግባት ያለበት ነገር ይመስለኛል። የሆነ እናንተ ልሰሙትና እናንተ ልታዳምጡት የሚገባ አንድ ሰው ግዴታ የሚያስፈልግ ይመስለኛል። ይሁን የሚቆጣችሁ ሰው ያስፈልጋል። በቃ እና እዚህ ጋር ልታቆሙት ይገባል። እኛ በፍጹም ኦዲየንሱ በጠቅላላ የእናንተን መለያየት አይፈልግም። እኔ በእውነት እናንተ ፍቅር ሆናችሁ ደስታ ሆናችሁ ስትመጡ ነው ደስ የሚለኝ። እኔ አሁን ዛሬ የእናንተን ቪዲዮ አይቼ እውነት በጣም ነው የደበረኝ። ምክንያቱም በቃ ይኸው አሁን ሁለት ሳምንት ሊሆናችሁ ነው በቃ እንዲሁ ስትጨቃጨቁ ስትጨቃጨቁ በቃ እናንተ ልትነቁ ይገባል። ባለፈውም ብያችኋለሁ ልትነቁ ይገባል። አይናችሁን ክፈቱ። ወዳጅ መስለው ሊያጣላችሁ ሊያለያዩችሁ የሚመጡትን ማየት አለባችሁ። እነዚህ በመካከላችሁ በእናንተ መሀል የገቡት እናንተን ለማለያየት ነው እንዴ? አይታያችሁም እንዴ? አይናችሁን ክፈቱ እንጂ እናንተ እየተዋደዳችሁ በሰው ወሬ በሰው እንትን መለያየት አለባችሁ? እየተወደዳችሁ እየተፋቀራችሁ በዚህ በማይረባ ፕራንክ እና በሰው ወሬ መለያየት አለባችሁ እንዴ? ለሰው በር መክፈት አለባችሁ እንዴ? ለጠላጆቻችሁ በር መክፈት አለባችሁ እንዴ? ፍጹም የሚሆን ነገር አይደለም። በሰው ወሬ ደግሞ እናንተ ልትለያዩ አይገባም በፍጹም። እና አሁን ሀይሚዬም ቢሆን የዳኒን ወሬ ማዳመጥ የለብሽም። ዳኒ የነገረሽን ነገር ማዳመጥ የለብሽም። ምክንያቱም በአሁኑ ሰዓት ብዙ አይነት ፎቶሾፖች አሉ። ማቀነባብሮ እናንተን ለማላየት፣ እናንተን ለማጣላት ሊሆን ይችላል፣ አይታወቅም። እሱን ከዚህ በፊት አታቂው፣ ለብዙ ጊዜ የምታቂው ብሩክ ነው። እኔ ደግሞ በጣም እርግጠኛ ሆኜ የምነግርሽ ነገር በፍጹም አንቺን የሚያስከፋ ነገር፣ አንቺን የሚያሳዝን ነገር የሚያደርግብሽ ሰው አይደለም ብሩክ ከኛ ከኦዲንስ በላይ አንቺ የበለጠ ታይቂዋለሽ። እኛ ደግሞ በምናየው ነገር ነውና፣ ፍርድ ምን ሰጠው እስከ ዛሬ እኛ እንግዲህ፣ ከአመት አልፏችኋል፣ ይሄ ሁሉ ጊዜ ስንከታተላችሁ፣ እሱ ምንም መጥፎ ነገር አላየንበትም። ለአንቺ ከማሰብ ለአንቺ ከመጨነቅ ለአንቺ ብዙ ነገሮች ከማድረግ ውጪ ምንም አንቺን የሚያስከፋ ነገር አላደረገም። ስለዚህ ደግሞ አሁንም ዳኒን ልታምኙ አይገባም። የዳኒን ወሬ ልትቀበይ አይገባም። እሱ እናንተን ለማለያየት ነው። ሶሲም እሱም እናንተን ለማለያየት ነው የመጡት። ስለዚህ አቁሙ። በመካከላችሁ ምንም አይነት ንፋስ አታስገቡ። ሌላ ጠላት አታስገቡ። አንድ መሆን አለባችሁ። በቃ በይቅርታ አለፉት። በይቅርታ የማይታለፍ ነገር የለም። ሀይምዬ ደግሞ ምልሽ አንቺ ብዙ ጥፋት አጥፍተሽ ብሩኬ ብዙውን ጥፋትሽን በይቅርታ አልፎሻል። በጣም ብዙ ስለዚህ አንቺም ደግሞ ይሄን ነገር በይቅርታ ልታልፍ ይገባል። ከዛ በኋላ ስህተት ቢኖር እንኳን ተነጋግራችሁ መጀመሪያ ሰላም አውርዳችሁ፣ ከዛ ተነጋግራችሁ ሁሉን ነገር መፍታት ይኖርባችኋል። ውዶቼ ብዬ ነው የምላችሁ። ሀይሚዬ በቃ አቁሙ። ሀይሚን፣ ብሩኬም አቁሙ። ሰላማችሁን መልሱ። ለማንም ለጠላቶቻችሁ በር አትክፈቱ። ብዙ ሰው አለ የእናንተን መለያየት የሚፈልገው። እናንተ ደግሞ ሁለታችሁ ተለያያችሁ ማለት የትም አትደርሱ። ሁለታችሁ አንድ ላይ ሆኖ የሚያይ ህዝብ ነው የደገፈ፣ እያበረታታ እዚህ ደረጃ ላይ ያደረሳችሁ። ከተለያያችሁ ደግሞ እኔ እውነቱን ስነግራችሁ እንደዚህ አይነት የህዝብ መወደድ፣ እንደዚህ አይነት የህዝብ አድናቆት፣ እንደዚህ አይነት ትልቅ ደረጃ ላይ ልደርሱ የምትችሉ ሁለታችሁ አንድ ላይ ስትሰሩ ነው። አንዳችሁ ለአንዳችሁ ተለያይታችሁ ብትሰሩ እኔ እርግጠኛ ሆኜ የምነግራችሁ ነገር እይታ ራሱ አታገኙ እውነቴን ነው የምላችሁ፣ እይታ እንኳን አታገኙ። ስለዚህ ልታቆሙት ይገባል ይሄ ነገር ብዬ ነው እምለው። እንግዲህ ትገናኛላችሁ ሁሉ ነገር ሰላም ይሆናል ብዬ ተስፋ አደርጋለሁ፣ ከፈጣሪ ጋራ ማለት ነው። ወደ እነ ሄሉ ጉዳይ ደግሞ ስመለስ ሄሉና እህትዬው እንግዲህ ከቢኒ ጋር አጣልታልታለች። እህት ተብዬዋ አንቺ ጥሩ እንደሆንሽ መልካም እንደሆንሽ ለወንድሜ የምትገቢ ሰው መሆንሽ አለመሆንሽን ለማወቅ ብዬ ነው ፈተና ነው የፈተንኩሽ ብላታለች። እንግዲህ አንድ ወንድሜ ስለሆነ ስለመሳሳለት ስለመወደው እንዲጎዳ ስለማልፈልግ፣ እንደገና ስለ አንቺ በጣም ብዙ መጥፎ መጥፎ ነገሮች ሰምቻለው። ስለዚህ ያንን ነገር ለማጥራት ያንን ነገር ለማወቅ ብዬ ነው ፈተና ነው ያቀረብኩልሽ ለፈተና ነበረ እንደዚህ ያመነጫጨኩሽ ብላታለች እንግዲህ ሄሉ ደግሞ በጣም በመናደድ እሳት ለብሳ እሳት ጎርሳ ቤቷ ነበረች እንግዲህ ሄሉ እንደምታውቁት ቤት እስከ መቀየር ድረስ ደርሳለች እሷ እንዳታገኛት ቢኒም እንዳያገኛት ቤት ሁሉ ቀይራለች ከቤት ሁሉ ወጥታለች ሌላ ቦታ ሄዳለች በካሜራ ማኗ የተነሳ ካሜራ ማኗ ደግሞ ይዟት የሄሉን ቤት አሳየ እና እህትዮ ይቅርታ ልጠይቃት መጣች እና በጣም ነው የተናደደችው። ሄሉ ከምንም በላይ በጣም በጣም ተናዳ ልጅቷን እስከ መገፍተር ጎትታ እንግዲህ እንዳያችት ከሆነ ገፍትታ ከበር አስወጣቸት። በቃ ከቤት ውስጥ ራሱ እኔ እንጃ የሆነ በቃ ስሜቷን ሁሉ መቆጣጠር አልቻለችም። ሄሉ ምንጭቅጭቅ አድርጋ ነው ከቤት ያስወጠቻት። በእርግጥ ግን በሰራችው ስራ እኔ ራሴ በጣም ተናድጄ ያለው፣ ምክንያቱም በጣም ሄሉን የመጨረሻ ቁሽሽ አድርጋ ነው ስታናግራት የነበረው። በቃ እኔ እንጃ እንዴት ልበላችሁ፣ በቃ በጣም በሚያስጠላ ነገር ሁኔታ ነበረ። እኔ ፈተና ሁሉ አይመስልም ነበረ እንደዛ ስታንቋሽሻ ስትሰድባት። እሺ እንግዲህ ውዶቼ ያለው ነገር ይሄ ነው። አባረታቶኝ እስኪ ወደፊት ገፋ ገፋ ገፋ አርጉኝ። ወዳችኋለው። በያላችሁበት ሰላም ፍቅር ይብዛል።